ሰላም ለእናንተ የሆን እኛ ደህናን እግዚአብሔር ይመስገን። ካአሁን በፊት ቪዲዮ ሰርተንላችሁ ነበረ። ኤቢ ጥሩ ህትመትና ወረቀት ዘንቢል ይባላል ስማችን። የተለያዩ አገልግሎቶችን እንሰጣለን። ለምሳሌ ዳቦ ቤቶች መያዣ ዘንቢል ለኬክ ና ለፒዛ ቤቶች፣ ለኮስሞቲክ ቤቶች፣ ለቡቲክ ቤቶች በተለያየ ሳይዝ በትልቅ በትንሽ ና በመካከለኛ እንሰራለን። እነዚህም ወረቀቶች የምንጠቀማቸው ሶስት አይነት ናቸው፦ ዱፕሌክስ ወረቀት፣ ክራፍት ና ካኪ ወረቀቶች በመጠቀም በምትፈልጉት አይነትና መጠን እንሰራለን። በተጨማሪም የተለያዩ ካርዶችን እንሰራለን። ለምሳሌ የቢዝነስ ካርድ፣ የሰርግ ጥሪ ካርዶችን፣ የተስካር ጥሪ ካርዶችን፣ ፖስተር ካርዶችንም እንሰራለን። የህትመት አገልግሎትም እንሰጣለን። ለምሳሌ ሹራብ ላይ፣ ቆብ ላይ እና ጌጣጌጦች ላይ ሌሎች የሚታተሙ ነገሮችን ካሉ እናትማለን። ይኸው በስልክ ቁጥራችን በ0955900484 ልታገኙ ትችላላችሁ። ወይም ደግሞ ቴሌግራም ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ ኤቢ ጥሩ ህትመት እና የወረቀት ዘንቢል ብላችሁ ሰርች ብታደርጉ ታገኙናላችሁ። ካሉበት ቦታ በነፃ እናደርሳለን እና በታማኝነት የምንገኘው ገላን ኮንዶሚኒየም ነው። የሚያገናኝን ሰው ኮሚሽን እናስባለን። የሰራናቸው ሳምፕሎች እነዚህ ናቸው። በስሞል በሚዲየም እና በላርጅ ሳይዝ ነው። ከዛ የተጠቀምናቸው የወረቀት አይነቶችም የተለያዩ ናቸው። ዱፕሌክስ ወረቀት አለ፣ ክራፍት ፔፐር አለ፣ እንደምትፈልጉት እነዚህ አንድ ላይ የተደረደሩት ለዳቦና ኬክ ቤቶች ኦርደር የተደረጉ ናቸው። እነዛ አካባቢ ደግሞ የተደረደሩት ደግሞ ኮስሞቲክ ቤት ኦርደር አድርገውን ነው። ደግሞ የጥሪ ካርዶች የሰርግ ማለት ነው እነሱም እየሰራ ነው አሁን በብዛት አዘዘውን።